ባይዘዌይ ሀገራችንም እኛንም እያበላሸን ያለው ነገር ምን እንደሆነ ልንገራችሁ። የመጀመሪያ ና ዋነኛው ነገር ምን አገባኝ እኔ አይደለውም እነሱ ቢያደርጉት ምን ይመለከተኛል የሚለው ነገር፣ ከባህላችን በጣም እየወጣን፣ ከስነ ምግባራችን በጣም እየወጣን፣ ከእምነታችን በጣም እየወጣን እንገኛለን። በመጀመሪያ ደረጃ በዛሬው ፎቶ በሩታ ፎቶ እኔ ለራሴ የተሰማኝ ስሜት እኔና እግዚአብሔር እናውቀዋለን። እንደ ገባው ምንድን ነው የመሰለኝ፣ የሌላ ሰው በስማቸው ሩታ ግሬስሚል አካውንት አለ፣ ብዙ አካውንት አብርሽሚልም አለ ና በሌላ አካውንት አቀናብረው ያው ታውቁታላችሁ፣ ቲክታክ ላይ ይሄ አሊ ነው ምናምን የሚባል ነገር አለ። እሱ ነገር እንት ስለሚያደርግ እንደዛ ነው የመሰለኝ። እመኑም አትመኑም፣ እውነት ፒክቸር አልመሰለኝም፣ የራሷ የእውነት ፎቶ አልመሰለኝም ና ገብቼ ከዛ ሳይው ልክ ራሷ ነች ማለት ነው የእውነት ነው ክው ያልኩት፣ ደነገጥኩ። እንዲሁም ደግሞ በዚሁ አጋጣሚ በፈጠራችሁ አምላክ ልለምናችሁ፣ በአላህ ልበላችሁ ሙስሊሞች ማለት ነው። ብዙዎቻችሁ አይደላችሁም፣ የተወሰናችሁ የሆነ ነገር ሲፈጠር በእምነት የምታኳትቱ ሰዎች ስነ ስርዓት ይኖራችሁ። በእምነት እያስተበባችሁ ብዙ ነገር ትላላችሁና እውነት ነው ያዘንኩት። ዛሬ በጣም ነው የገረመኝ፣ በጣም ነው የሰቀቀኝ፣ በጣም ነው የደበረኝ፣ በጣም ነው ያዘንኩት። እውነቱን ስነግራችሁ ማለት ነው። እዚህ ጋር ሩታ ብቻ አደለችም። ስህተት ያጠፋችሁ የተሳሳተችሁ ብዙዎቻችሁ ትክክል ነች። እንደዚህ እንደዚህ ስለሆነ ነው ስብ የምትፈልጉ ሰዎች አላችሁ። ለተደረገው ነገር ማለት ነው። አለማወቅ ከተጠያቂነት አያድንም። ቤተሰብ ማለት ነው። እኔ ድብን ያልኩ ኃጢአተኛ ነኝ። ነገር ግን ምንም ኃጢአት ብሰራ በአደባባይ ገላዬን አውጥቼ አደለም ፎቶ ፖስት ላደርግ እንደዚህ ይሄ እንዴት አድርገን እንገራችሁ? እንደዚህ ሆዴን የሚገላ ልብስ እራሱ ልለብስ ይሰቀጥጠኛል። እውነት ለመናገር ማለት ነው ምናልባት በሌላ በሌላ ነገር ኃጢአተኛ ሊሆን እችላለሁ፣ ግን የምችለውን ነገር የምችለውን ነገር አላደርግም። ገባችሁ አይደለም? የሰው ልጅ ሊሳሳት ይችላል። የሆነ ነገር ልትሳሳቱ ትችላላችሁ። ይሄ ግን ኦልሬዲ የሆነ ሆን ብሎ እያወቅኩኝ ፎቶ ተነሱ እንደው አይደለም ፖስት ሊደረግ ፎቶ የሚያነሳኝን ሰውዬ አፍሯለሁ። ገላ እኮ የተከበረ ነገር ነው። ገላችን እኮ የተከበረ ነው። የፈጣሪ ስጦታ እኮ አካላችን እኮ እኛ ራሳችን ልንከባከበው የምንችለው የራሳችን ተሰጥቶ ነው እንዴ። የራሳችን ካልተቆጣጠርና ራሳችን ካልያዘን ማን ነው ሊይዘን የሚችለው? ሲቀጥል ደግሞ በጣም ብዙዎቻችሁ ስለ ሩታ ነፍሰ ጡርነትና ሩታ ነፍሰ ጡር አይደለችም ስላላችሁት ባለፈ መልስ ሰጥቻለሁ። እናንተ አይመለከታችሁም። ሲጀመር ነፍሰ ጡርቱ አቶን ምን አገባችሁ እናንተ? ሲቀጥል ደግሞ እናንተ ምን አይነት ሰዎች ናቸው? ነፍሰ ጡርነት አታቁም እንዴ? ፖሯ እኮ በደንብ ነው የሚያስታውቀው ነፍሰ ጡር እንደሆነች። ልብስ ፎጣ ወይ ደግሞ ሌላ ምንድ ነው የሚባለው እሱ የተደረገ ነገርና የእውነት እርግዝና እንዴት መለየት ያቅታቸዋል? ይህን ያክል ነው ጭንቅላታችሁ በደንብ ማሰብ ያቆመው? እሱን ነውላችሁ ንፈልገው። ሲቀጥል ደግሞ ዛሬ በፖስተችው ፖስት አላረገዘችም ውሸት ነው ላሉት መልስ ነው እያላችሁ ደግሞ ማስተባበያ እየሰጣችሁ ያላችሁ ማለት ነው። ለምን አስር ጊዜ አላረገዝሽም? አይሏትም ነገ እኮ ልትወልድ ነው ይህ ቦርጭ ነገር ቢሆን ነው ቦርጭ ሆኖ ቢጠፋ እንዲ ተብዬ ነበር ምናምን ልትል የምትችለው እንጂ ይሄ ኦልሬዲ ልጅ ነው። ነገ ስትወልድ ወለድኩ ብላ እስከነ ልጇ መጣ ሰርፕራይዝ የምታደርገን ነገር ነው አይደል? ስትወልድ ልናየው ለምንድን ነው ነብሰ ጦርነቷ እንደዚህ በእንትኗ የምታሳየን ሆዷን ገላልጣ? እንዴ፣ ችግር የለውም በእሱ አልተጀመረ ምናም ምናምን እያላችሁ ማስተባበያ አትስጡ። ሲጀመር እናንተ የምር የምትወዷት ብትሆኑ ይህንን ነገር ልክ ነሽ አትሏትም ነበር። እውነቱን ስነግራችሁ ማለት ነው። እውነቱን ስነግራችሁ ይሄ ነገር ልክ ነው ብላችሁ በጭራሽ ልትናገሩ አትችሉ ትክክል ስላልሆነ። እንደውም ቃሉ ምን ይላል? ስታረግኑ ስታረግዙ ነብሰ ጡር ስትሆኑ ፎቶ አትነሱ፣ እንዲሁም ደግሞ የተጠባበቀ ልብስ አትልበሱ ይላል። ገባችሁ? የተባረከ ልጅ እንዲሰጣችሁ፣ የተባረከ ልጅ እንዲኖራችሁ አትገላለጡ፣ አይደለም። ነብሰ ጡር ሆናችሁ በነገራችሁ ላይ ማለት ነው በሙስሊምም ሆነ በክርስቲያን መገላለጥ እኮ አይፈቀድም። መገላለጥ እኮ አይፈቀድም። ክርስቲያኖች፣ ኦርቶዶክስ የሆናችሁ ማነው ተመላልጣችሁ ተገላልጣችሁ ነው ያለው? ከየትኛው መጽሐፍ ላይ ነው ያለው? ክርስቲያኖች ችግር የለውም ያለ እንዴ? እና ደግሞ እንዳልኳችሁ በምን የምታሳቡ ሰዎች ስርዓት ይኖራችሁ። እንደዚህ ራቁታቸውን የሚመጡ ሰዎች ከተዋህዶ ጋር ምንም የሚያነካካቸው ነገር የለም። ግለሰብ ግለሰብ ነው፣ አለቀ። አንድ ግለሰብ አንዲትን ቤተክርስቲያን ሊወክል አይችልም። አንድን ተዋህዶ ሊወክል አይችልም በጭራሽ ማለት ነው። ግለሰብ እኔ እኔ ባጠፋው ጥፋት እኔ እንጂ ልኮነን ወይ ደግሞ ልቀጣ ልሰደብ የሚቻለው እምነ ልትሰደብ አትችልም። እውነት ለመናገር ማለት ነው። ስለዚህ ሩታ ብታደርጊ ብታደርጊ ማለት ነው። እንደዚህ አይነት ነገር ላይ ራቁ ስትመጡ ምናምን ማተባችሁን አውልቁት፣ ማተባችሁን አውልቁት፣ መስቀልን አውልቁ። እንደዚህ አይነት እራቁት ፎቶ ፖስት ስታደርጉ ማተባችሁን አውልቃችሁ እንደፈለጋችሁ እራቁታችሁ መምጣት ትችላላችሁ። ገባችሁ አይደል? ይህንን ስናገር ይሄንን ስናገር በጣም አዝናለሁ፣ በጣም አዝናለሁ። ምክንያቱም ራቁት የሆነች ተዋህዶ ወይ ደግሞ ተዋህዶ ልታሰድቢ እነሱ እኮ እየተባላችሁ በጣም ብዙ ጊዜ ስለማይ ነው። እናንተ ራቁት ፎቶ ፖስት ታደርጋላችሁ፣ እነሱ እንደዚህ ናቸው እንባላለን ማለት ነው። ግን እናንተ እነማንንም አትወክሉም። ቅድስ ቤተክርስቲያን አትወክሉም። ቅድስ ቤተክርስቲያን ደጋግሜ እነግራችኋለሁ አትወክሉም። እና ሌላ ደግሞ ሌላ እምናት የሆናችሁ በድጋሚ እነግራችኋለሁ ምንም ከእምነት ጋር ወይ ደግሞ ከቤተ ክርስቲያን ጋር የሚያነካከው ነገር የለም። ግለሰብ ግለሰብ ነው። ለፈለጋችሁ እውቀቱን በሉም ማለት ነው። በተረፈ ሩታ ልቦና ይስጥሽ ማለት ነው የምፈልገው መብራን በሰላም ትገላግልሽ። እኔ በጣም አዝናለሁ ይህንን ነገር ስናገርሽ ዛሬ ስቆጣሽ በጣም ነው ያዘንኩት። እኔም በጣም ስላዘንኩና ልቤ ስለተሰበረ ይሄንን ደግሞ ዛሬ ነው ልመክርሽ ልነግርሽ የምችለው። ለዛ ነው ኢንስታግራም ላይም ፖስት አድርገሻል ኤቭሪ በቃ እንዴት አርጌ ልንገርሽ፣ እመቤቴን በጣም ነው እንትን ያለኝ ማለት ነው። ሌሎቻችሁ ደግሞ እየተቀባበላችሁ ፎቶን እየፖሰታችሁ ያላችሁ ልቦና ይስጣችሁ፣ ብትችሉ ፎቶ እንድታጠፋ። በነገራችሁ ላይ በጣም ብዙ ሴቶች ፎቶ እየተያዘባቸው የሚያለቅሱ ልክ እንደዚህ ሆዳቸው ተገላልጦ ምናምን እኮ ነው። ስለዚህ ኖርማል ነው፣ ምንም አታልቅሱ አታለቃቅሱ። ሰው ራሱን ራሱ እንደዚህ ፎቶ ቀርጾ ፖስት ያደርጋል ኖርማል ነገር ነው። ስለዚህ ሩታ ልቦና ይስጥሽ፣ ወደ ራስሽ ተመለሽ። ይሄ ነገር በጭራሽ ስህተት ነው ብትቺ ብትቺ ብታጠፊው እኔ ምለው ነሳባታለሽ ወይ ነሳባታለሽ ወይ የእውነት ተዋህዶ ከሆንሽ ነሳባት ይኖርሻል በነሳባትሽ በኩል ተመከሪ እኔ እኔ ስለማቅ በነሳባትሽ በኩል ነሳባትሽን አግኝተሽ ይሄ ነገር ስህተት ነው ወይ ብለሽ ተናገሪ ጠይቂና የምትባዩን ነገር ታውቂያለሽ ማለት ነው ምናልባት ባለማወቅ ልታደርጊው ትቻለሽ ግን አለማወቅ በምድርም ከተጠያቂነት አያድነንም በሰማይም እንደዛው ማለት ነው ገባችሁ? ስለዚህ እባካችሁ አያገባኝም፣ አይመለከተኝም፣ እንደፈለገሽ ትሁን የምትሉ ሰዎች ተው፣ ነገ ትውልድ አለ። ነገ ወልዳለሁ፣ ልጄ እኔ ላላደርገው እችላለሁኝ፣ ነገር ነገ ልጄ ታደርጓለች። ኖርማል እኮ ነው በየትኛውም ቦታ የተገኘ። ከዚህ በፊት አርቲስቶች ነበር የሚጨመላለቁት ማለት ነው። ራቁታቸውን እየመጡ የሚለጣጥፉ አርቲስቶች ነበሩ የሚንዘላዘሉብን። ጭራሽ ሩታ ደግሞ ጭራሽ ተሰለጠነ ማለት ነው። እኔ ወድሻለሁ፣ አከብርሻለሁ። ምክንያቱም የስራ ሰውነሽ። እስካሁን ድረስ ነብሰጡር ሆነሽ እየሰራሽ ያለሽ ጀግና ሴት ነሽ። እውነቱን ስነግርሽ፣ ነገር ግን በዚህ ልክ ጥፋት ታጠፍ ያልሽ ወይ ደግሞ ስታሰር ያልሽ ብዬ አስቤ አላቅም። እኔ ነብሰ ጡር ሁነሽ የፎሰትሻቸው ፎቶዎች አሉ በጣም የወደድኳቸው፣ በጣም ነበረ ደስ ያለኝ ማለት ነው። ዛሬ ደግሞ በዛ ልክ እንደዛ ደስ ባለ ልክ ልቤ ስብር ነው ያለው። የእውነት ነው ያዘንኩት። እኔ አንቺ ፎቶ ስለፖሰትሽ ምናምን ነገር ኖርማል ነው ብዬ ላልፍሽ ይችል ነበር፣ ግን እምነቴን አስነክተሻል፣ እምነቴን አስነክተሻል። ገባሽ አደለ? ስለዚህ እሱን ነው ልልሽ የምፈልገው። በአጠቃላይ በቅርቡ ያላችሁ የሩታ እህት ነኝ የምትሉ በሙሉ እንዴት መክሩልኝ ይፈልጋሉ። በውስጥ በደንብ አድርጋችሁ ምከሯት። በደንብ አድርጋችሁ ንገሯት። ይሄን ፎቶ መለጠፏ አንደኛ ገንዘብ አይከፈላትም ዩቱብ ላይ። ሁለተኛ ኢንስታግራም ፖስት አደረገችሁ ገንዘብ አይከፈላትም። ገንዘቧ ምን ከስራ ልትሎ ስለማትችሉ ማለት ነው። ብትችል ብታጠፋው፣ በመብርሃን ልለምናችሁ ብታጠፋው፣ ብትችል ማለት ነው። ተሳስታለች። ምናልባት ይሄን ፎቶ ተነስታ እኮ ከቤቷ ማስቀመጥ ትችላለች። በነገራችሁ ላይ ከቤት እኮ ሰው ላይ የሚችል ፎቶ ሊኖረን ይችላል ግን እንደዚህ በአደባባይ ፖስት እዩልኝ ገለሄድ ማለት ክልክ ስላልሆነ እማታውቁ ካላችሁ እንድታውቁ ነው። ልክም ስላልሰራች እንደዛ አድርጉ። ሲቀጥል እርጉዝ አይደለችም። አሁንም አሁንም እርጉዝ አይደለችም እያላችሁም ደግሞ እየኮመንታችሁ ያላችሁ አላችሁና ልቦና ይስጣችሁ። በፈጣሪ ስራ ትግቡ። የምር ነፍሰ ጡር መሆኗን እንዴት ሳታውቁ እንደቀራችሁ አላቅም። አውቃችሁ ይመስለኛል። ነገር ግን እነሱ ስላሏት ነው የእውነት ነፍሰ ጡር እንደሆነች ልታሳወቅ ነው። ጭራሽ ራቁቷን አስወጧት ለእነሱ ብላ የሚባል ነገር የለም። ለማንም ብሎ ማንም አይኖርም። ኃጢአቴን ማንም አይሸፍንልኝም ወደ ኃጢአትም ማንም አይወስደኝም። ምንም ይሁን ምንም፣ የምር ነፍሰ ጡር እንደሆነች በደንብ አድርጋችሁ አይታችኋል። ባለፈው ፎቶ ተነስታ እንደዛ ስትመጣ በዛን ጊዜም ተናግሬያለሁ። ነፍሰ ጡር አይደለችም ስትሉ የነበራችሁ ምን ይዋጣችሁ እያልኩ ነበር። ጭራሽ ዛሬ እዩልኝ ከሆነ እንደዛ አይመስለኝም። እነሱ እንዳይሉላት ሳይሆን ያው ይህ ነገር የተለመደ ነው፣ ከአርቲስቶች የታየ ከውጭ ሀገር ዜጎች የታየ ነገር ነው እና እባካችሁ፣ ልቦና ግዙ። ልቦና እንድትገዛ ነገሯት። መብራ፣ ልቦና ትስጥሽ፣ በሰላም ትገላግልሽ ማለት እፈልጋለሁ። ጠዋት ሄዶ መስራት አልቻልኩም። ነግራችኋለሁ። ከቤት እየወጣሁ ነው ብያችሁ ነበር። ብሰራ ብሰራም በዛ ፎቶ አልሰራም። ግን አሁን ላይ የመጣሽበት ወይ ደግሞ ዛሬ የሰራሹ ቪዲዮ እጅግ በጣም ደስ ብሎኛል። የእኔ ወርቅ ማርያም ነው የምልሽ። እኔ በደንብ ነው የማከብርሽ። የስራ ሰው ነሽ፣ ጎበዝ ነሽ። የሆነ ብዙ ሰዎችንም በዙሪያሽ ይዘሽ እየተንቀሳቀስሽ ያለሽ ሰው ነሽ። ዛሬ የሰራሹ ቪዲዮ በጣም ደስ የሚል ቪዲዮ ነው። ልክ እንደዚች ለብሰሽ እንደዚህ ቁለት ልት ብለሽ እኮ ብትመጭ በቂ ከባሽ አይደለ። ስለዚህ ከእናትሽ ጋር ስለተገናኘሽም ከአባትሽ ጋር ስለተገናኘሽም እጅግ ደስ ብሎኛል። እንኳንም ተገናኘሽ በድጋሚ መብርሃም በሰላም ትገላግልሽ። እንዲሁም ደግሞ አብርሃም ፖስት ያደረገው ፎቶ አለ ጠዋት ላይ የሱንም ካያችሁት፣ እውነት ሁላችንም አስመሳዮች ነን ቆም ብለን ራሳችን ካየን ብሏልና እውነቱ ነው። እውነት ለመናገር ማለት ነው አብርሃም በጣም ብዙ በዙሪያው ያሉትን ጓደኞች፣ እንዲሁም ደግሞ ከእሱ ጋር ስራ ሊሰሩ የመጡትም በሙሉ ቻናል ከፍቶ ራሳቸው እንዲችሉ ያደረገ ሰው ነው። እውነት እውነቱን እንነጋገር ከተባለ ከዚህ በፊትም ብዙ ጊዜ ተናግሬያለሁ ዛሬም ደግሞ ለሆነ ወንድማችን እንዲሁም ደግሞ ቻናል ከፍቶ ሰጥቶታል። ገባችሁ አይደል? ኤርሜላም ከእሱ ጋር ብትመጣም እሱ በእሱ በኩል አምጥቷት ከዛ ደግሞ የራሷ ቻናል እንዲኖራትና ራሷ እንድትለውጥ ያደረገ ልጅ ነው። ስለዚህ እንደውም አንዳንድ ሰዎች ለራሳቸው ተጠቅመው የሚተዋቸው ሰዎች አሉ። በቻናላቸው ይዟቸው ይመጣሉ፣ ሁለት ቀን ሶስት ጋር ከዛ በኋላ ከሁታቸው ያስወጣቸዋል ማለት ነው። እሱ ግን እንደዛ አይደለም። በዙሪያው ያሉት ሁሉ ከፍ እንዲሉ የሚፈልግና ጎበዝ ልጅ ነው እንደ እውነቱ ከሆነም ማለት ነው። ከዛ ውጭ እያደረጉት ያለው ወይ ደግሞ ከሩታ ጋር እየሰሩት ያሉት ነገር ድራማ እንደሆነ በደንብ አድርጋችሁ ጠንቀቅ አድርጋችሁ ሁላችሁም ታውቃላችሁ። ምክንያቱ ከዚህ በፊት ከአመት በፊት አመት ሆናቸው መሰለኝ ከነዳኒ ጋ ከጽጌ ጋ ምናምን በደንብ ባድርገው እንደዚህ ቅውጥ ያለ ድራማ ሲሰሩ እንደነበረ ታውቃላችሁ። እውነት ለመናገር በደንብ ምርጥ ማናጀር አለሁ። በደንብ አድርጎ ነገሮቹን ከየት ጀምሮ ከየት መጨረስ እንዳለበት ድራማው ከየት ከጀምሮ ከየት መፈጸም እንዳለበት የሚያቅ በደንብ ማኔጅ የሚያደርጋቸው ሰው እንዳለ እርግጠኛ ነኝ። ስለዚህ አብርሃም ወደ ልቦና ብትመለስ ቢያንስ ነብሰ ጡር ነች እስክትወልድ ምናምን ብለንም እንግዲህ አልተሳካም። እንግዲህ ሩታ ልትወልድ ትንሽ ጊዜ ነው የቀራት፣ እንዳያችሁት ወዷ ገፍቷል። ብቻ ይቅርታ ይህንን ነገር ስናገርሽ ወይ ደግሞ ስቆጣሽ ውስጤን ባርባር ይለዋል። እውነት ለመናገር ይህን ነገር ስናነገርሽ ግን ግዴታ አለብኝ። ሁላችንም በእምነታችን እውነት ለመናገር እዚህ ጋር እንደ ነገር ነግራችሁ የምፈልገው ነገር ሙስሊሞች፣ በዚህ ነገር በጣም ነው ማደንቃችሁ። አንድ ሰው ከናንተ እምነት የሆነ ጥፋት ሲያጠፋ በደንብ አድርጋችሁ ነው ቅጥት አድርጋችሁ ወደ ነበረበት የምትመልሱት። ከኛ ደግሞ ጎበዝ ነሽ እያላችሁ የምታበረታቷላችሁና ልቦና ይስጣችሁ ማለት ፈልጋለሁ። እንዳልኳችሁ በድጋሚ አንድ ሰው ሲያጠፋ ራሱን ግለሰቡ መናገር እንጂ እምነትን የምትናገሩ ሰዎች ደግሞ ልቦና እንዲሰጣችሁ እግዚአብሔር ይፍቀድላችሁ። እውነት ለመናገር ማርያምን እንደ ጨጓራ ያደር እንዳለን ይንማቀው ስለዚህ ሩቲ ልለምንሽ ና ብታጠፊው፣ ኢንስታግራም ላይም ፖስት ያደረግሽውን ምናልባት ለእኔ ብለሽ ወይ ደግሞ ለሌሎች ልሽ ሳይሆን ለራስሽ በስሜት ተነሳስተሽም ከሆነ ያደረግሽው ወደ ራስሽ ስትመለሽና ቀዝቀዝ ሲልልሽ ብታጠፊው እጅግ በጣም ደስ ይለኛል። ብቻ እግዚአብሔር ያቃል ለሁሉም ነገር ፈጣን ልቦና ይስጠለ ሁላችንም። ብቻ ሚስማር ሊዘንብብን ነው በቅርቡ እየዘነበብና ያለውና ምን አገባኝ? ለምንድን ነው ጻድቅ ጻድቅ አትጫወቱ ምናምን ምትሉ አላችሁ? ጻድቅ ጻድቅ መጫወት ሳይሆን አንድ ሰው ሲሳሳት ተሳሳትክ ማለት ግዴታ ስላለብን ነው። የምናየው ነገር መመስከር ደግሞ ግዴታ አለብን። በተረፈ ወዳችኋለሁ። መልካም ጊዜ ሁላችሁ ባይ